ከኛ ጋር ቆይታን እንድታደርጉ በአክብሮት ነው የምንጋብዘው። ከመሸጋገሪያ በኋላ የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። በተለይ ክለቦችን የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች እየወጡ ይገኛሉ። ከማንቸስተር ዩናይትድ፣ ከአርሰናል፣ ከቼልሲ፣ ከሊቨርፑል፣ ከሪያል ማድሪድ፣ ከባርሴሎና፣ ከሌሎችም የአውሮፓ ታላላቅ ክለቦች ጋር የተያዙ ሰፋ ያሉ ስፖርታዊ ጉዳዮችን እያነሳን ቆይታን እናደርጋለን። እናንተም ቪዲዮችንን ላይክ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰ እንገናኛለን። ይህ አዲስ ስፖርት ነው፣ አብራችሁኝ ቆዩ። ማንቸስተር ዩናይትድን የተመለከተ መረጃን በማስቀደም ነው የምንጀምረው። ማንቸስተር ዩናይትድ ስለ ቶፕ ፎር ማሰብ መጀመር አለበት፣ ምክንያቱም ማንም ይህንን ቦታ አሁን ላይ ተደላድሎ የያዘው የለም፣ ሲል ጋሪ ኔቪል ይናገራል። የቀድሞው የማንቸስተር ዩናይትድ ተጫዋች አሁን ላይ ማንቸስተር ዩናይትድ ስለ ቶፕ ፎሩ በደንብ ማሰብ ያለበት ጊዜ ላይ እንዳለ ነው የሚናገረው። ይህንን ለማግኘት የተዘጋጀ ቦታ ነው። እናም አሁን ዩናይትድ የሚያስፈልገው ቀጣይነትና ኮንሲስተንሲ ነው። ይህንን ነገር ማድረግ የሚችሉ ከሆነ ማንቸስተር ዩናይትድ በእርግጠኝነት ዘንድሮ ወደ ቶፕ ፎሩ ይመለሳል፣ ሲልም ጭምር ነው ጋሪ ኔቭል ሀሳቡን እየሰጠ የሚገኘውና የቀድሞው የማንቸስተር ዩናይትድ ተጫዋች ይህንን ነገር በትክክል ማሰብ አለባቸው ማንቸስተር ዩናይትዶች ሲል ጭምር ነው የተናገረው። ፋብሪትሲዮ ሮማኖ በዝውውር ዘገባዎች ላይ ታማኝ የሚባለው የመረጃ ምንጭ እንደተናገረው ከሆነ ማንቸስተር ዩናይትዶች አንጄሎ ስቲለርን እንደሚፈልጉት ይታወቃል። አንጄሎ ስቲለር በማንቸስተር ዩናይትድ ከሚደነቁ ተጫዋቾች መካከል አንደኛው እንደሆነም በተደጋጋሚ ሲነገር ነበር። ባለፈው የክረምት የተጫዋቾች የዝውውር መስኮትም ማንቸስተር ዩናይትድ ከዚህ ጀርመናዊ ተጫዋች ጋር ስሙ ሲያያዘ እንደነበር እናስታውሳለን። ነገር ግን ተጫዋቾም በዛው ክረምት ደግሞ ከሪያል ማድሪድም ከሌሎችም የአውሮፓ ታላላቅ ክለቦች ጋር ፍላጎቶች እንደነበሩ ይታወሳል። ነገር ግን በጀርመን መቆየትን ምርጫውን አድርጓል። ቢያንስ ቢያንስ ለአንድ የውድድር ዓመት በዓለም ዋንጫው ላይ ተደላድሎ ለጀርመን ብሔራዊ ቡድን ጥሪ እንዲቀርብለት በዛው በስቱትጋርት መቆየትን ምርጫው አድርጎ ነበር። በቀጣዩ ክረምት ግን ምናልባት ይህ ተጫዋች ይለቃል ተብሎ ይታሰባልና ከሚያደንቁት ክለቦች መካከል አንደኛው ማንቸስተር ዩናይትድ ነው። እንደሚናገራው ከሆነ ግን ክለቡ ጥር ላይ ለዚህ ተጫዋች ይህንን ጥሩ ተጫዋች እንግዲህ አይለቀውም ጀርመ የጀርመኑ ክለብ ስለዚህ፣ ጥር ላይ ይህንን ተጫዋች ማስፈረም ቀላል እንደማይሆን ነው ፋብሪዚዮ ሮማኖ እየተናገረ ይገኛል። ባይሆን ግን የክረምት የተጫዋቾች የዝውውር መስኮት ላይ ትልልቅ እድሎች ሊኖሩ ይችላሉ። እናም በእርግጠኝነት ማንቸስተር ዩናይትድ በ2026 በትንሹ አንድ አማካይ እንደሚያስፈርሙ በእርግጠኝነት መናገር ይችላለው። አንጄሎ ሲለር ደግሞ በነዛ ዝርዝር ውስጥ ከሚገኝ ወይም ከሚፈለጉት ተጫዋቾች ዝርዝር ውስጥ የሚገኝ ተጫዋች ነው ሲል ጭምር ነው የተናገረው ፋብሪሲዮ ሮማኖ መረጃውን ሲያጋራ ማታያስ ኩኛ ይህን እንግዲህ ሲጫወት ተመልከቱ። ትልቅ የሶስት ወር ደሞዝ እንዳልተከፈሉ አይነት ተጫዋች ነው ሲል ሮይኬን ስለ ማታያስ ኩኛ ይናገራል። በሊቨርፑል እና በአርሰናል ጨዋታዎች ላይ ምርጡን ኩኛ ተመልክተናል። ለእያንዳንዱ ኳስ ዝግጁ ነበር እናም እያንዳንዱ ተጋጣሚ ዘጠና ደቂቃ ሲያስጨንቅም ተመልክቼ ያለው። በልጁ ላይ እምነት ጣሉበት ምክንያቱም ማንቸስተር ዩናይትዶች የዚህ አይነት እግር ኳስ ተጫዋች ለረጅም ጊዜ ተጠምተው ነበር ሲልም ጭምር ነው የተናገረውና ማቲያስ ኩኛ በጣም ጥሩ የሚባል አይነት ተጫዋች ነው ለማንቸስተር ዩናይትድም ጥሩ ግዜያቶችን ማሳለፍ የሚችል አይነት ተጫዋች እንደሆነ እገምታለሁ ሲል ነው የቀድሞ የማንቸስተር ዩናይትድ የአማካይ ስፍራ ተጫዋች የነበረው ሮይ ኪን የሚናገረው። ባርሴሎና ማርከስ ራሽፎርድን በቋሚነት ሊያስፈርም ይችላል ተብሏል። የካታላኖ ክለብ ባርሴሎና እንግሊዛዊውን የመስመር አጥቂ ማርከስ ራሽፎርድን በቋሚ ውልም ለማስፈረም ፍላጎት ማሳየቱ ነው ይፋ የተደረገው። ብሉግራናዎቹ ባሳለፍነው ክረምት ተጫዋቹን ከአንድ ዓመት በሚቆየ ውሰት ውልም ወደ ክለባቸው ማስኮብለላቸው የሚታወስ ጉዳይ ነው። በዚህ መሰረት ተጫዋቹ በክለቡ ቤትም እያሳየ የሚገኘው አስደናቂ ብቃትም የስፔኑ ክለብ ዝውውሩን ቋሚ ለማድረግ በሚልም ሁኔታዎችን ማጤን መጀመሩ ነው የተሰማው። ማርከስ ራሽፎርድ ወደ ባርሴሎና ካመራ በኋላ በአጠቃላይ ስድስት ግቦችን ከመረብ ጋር ሲያሳርፍ ሰባት ደግሞ ግብ መሆን የቻሉ ኳሶችን ደግሞ አመቻይቶ ማቀበሉ መቻል የሚታወስ ነው። በጣም ጥሩ የሚባለው ጊዜያቶችን በባርሴሎና እያሳለፈ ነው። ትላንትናም ባርሴሎና ሴልታ ቪጎን ሲያሸንፍ አሲስት ማድረጉን የምናስታውሰው ነው። እና እንግዲህ በስፔን በካታላን በጣም ጥሩ የሚባል ጊዜን እያሳለፈ ይገኛል። በጣም እንደተመቸውን በርካቶች እያነሱ ነው። እና አሁንም ተጫዋች በባርሴሎና መቆየትን ምርጫውን ያደርጋል ተብሎ ይታሰባል። ባርሴሎናም በተጫዋቹ በጣም ደስተኞች እንደሆኑ ይነገራል። እና በቀጣይ በዚህ ክለብ ውስጥ የመቆየት እድሉ በጣም ሰፊ እንደሚሆን ነው ሙንዶ ዲፖርቲቮ የተባለው ለባርሴሎና በጣም ቅርብ ተብሎ የሚነሳው የመረጃ ምንጭ እያጋራም የሚገኘው ማንቸስተር ዩናይትድ ከመጪው ጁን 2026 ጀምሮ ደጋፊዎች አዲሱን የልምምድ ማዕከል ካሪንግተንን እንዲጎበኙ እድል ማመቻቸቱ ነው የተነገረው። ይህ ዓለም ዋንጫ በሚጀምርበት በዛ ወቅት ማንኛውም ካሪንግተንን ለመጎብኘት ፍላጎቱ ያለው የማንቸስተር ዩናይትድ ደጋፊም 100 ፓውንድ በመክፈል መጎብኘት እንደሚችል ነው ዘገባዎች እየወጡ የሚገኙትና ካሪንግተን ከጁን 2026 ጀምሮ እንግዲህ ሀገራት በዓለም ዋንጫ ውድድር ላይ በሚሆኑበት ጊዜ እሱ ግን አንድ መቶ ፓውንዶችን በማስከፈል ካሪንግተንን ለማስጎብኘት ማቀዱን ነው። ሳሙኤል ሎኸረስት መረጃውን እያጋራ የሚገኘው ቤንጃሚን ሸስኮ በሳምንቱ መጨረሻ ማንቸስተር ዩናይትድ ከቶትንሃም ጋር ባደረገው ጨዋታ ወደ ሜዳ ተቀይሮ ከገባ በኋላ የተወሰኑ ደቂቃዎችን ካደረገ በኋላ ጉዳት ገጥሞት እንደወጣም የምናስታውሰው ጉዳይ ነው እና አሁን ላይ የዚህ ተጫዋች ጉዳት እንግዲህ ምናልባት ለጥቂት ሳምንታት ከሜዳ ሊያርቀው እንደሚችል መረጃዎች እየወጡ ይገኛሉ። እስካሁን ምንም እንኳን የተረጋገጠ አንድም መረጃ ባይኖርም ወይም እስካሁን በቤንጃሚን ሸስኮ ጉዳት ዙሪያ ላይ አንድም ይፋ የተደረገ ነገር ባይኖርም፣ ነገር ግን አንዳንድ የውስጥ አዋቂዎችን አነጋግረን አገኘን ባሉት የመረጃ ምንጮች መሰረት ከሆነ ግን ምናልባት ቤንጃሚን ሼስኮ በጉዳት ምክንያት ለአምስት ሳምንታት ያክል ከሜዳ ሊርቅ የሚችልበት እድሉ እንዳለ ነው መረጃዎች እየተነገረ የሚገኘውና በቀጣይ ጊዜያት የዚህ ተጫዋች ሙሉ መረጃ ይፋ ይደረጋል ተብሎ ይታሰባል። ነገር ግን አሁን ላይ ዘገባዎች እያሰፈሩ እንደሚገኙት ከሆነ ይህ ተጫዋች ምናልባት ለአምስት ሳምንታት ማንቸስተር ዩናይትድን ላያገለግል የሚችልበት እድሉ እንዳለው የሚያሳዩ ዘገባዎች ናቸው በትልቁ እየወጡ የሚገኙት። ሊቨርፑልን የተመለከተ መረጃንም ወደ እናንተ እናደርስ። ለሊቨርፑል ደጋፊዎች ጥሩ ዜና አይደለም ብለዋል ጋሪ ኔቨል ሲናገር፣ የቀድሞ የእንግሊዝ ብሔራዊ ቡድን የእንግሊዛዊ ተጫዋች። እንግዲህ ጋሪ ኔቨል ሊቨርፑል ትላንትና ያሳየው እንቅስቃሴ ደጋፊዎቹን የሚያስጨንቅ መሆኑን የተናገረው የሊቨርፑል ደጋፊዎች ይጨነቃሉ ሲል ጋሪ ኔቨል ትላንትና የቡድኑ እንቅስቃሴ ጥሩ እንዳልነበር ነው የተናገረው አክሎም ለረጅም ጊዜ ሲጫወቱ ካየኋቸው እንቅስቃሴዎች የትላንቱ በጣም ደካማው ነው። ለነሱ በጣም መጥፎ ቀን ነበር ሲልም ጭምር ነው የተደመጠው ጋሪ ኔቨል እና እንግዲህ በጣም የሊቨርፑል ደጋፊዎች በዚህ ጉዳይ ላይ ስጋት እንደሚገባቸው አስባለሁ። ጥሩ ምሽትም አላሳለፉም ሲል ጭምር ነው ጋሪ ኔቨል የተናገረው። በተለይ ደግሞ አብዛኞቹ ጣቶች በፍሎሪያን ቨርትስ ላይ አሁን ላይ መቀሰር ጀምረዋል። ምክንያቱም ተጫዋቹ በጣም ጥሩ ታለንትድ የሆነ ተጫዋች እንደሆነ በርካቶች ያውቃሉ። ነገር ግን ያንን ነገር ሜዳ ላይ ግን ለቡድኑ ማሳየት እንዳልቻለ ነው በርካቶች የሚያምኑትና ፍሎሪያን ቨርትስ በቶሎ ወደ እንቅስቃሴው መግባት የማይችል ከሆነ በጣም በትልቁ ሪስክ ውስጥ እንዳለ ነው በርካቶች እያነሱ የሚገኙትና በጣም በርከት ያሉ ገንዘቦችን ወጥቶበት ከመምጣቱ ጋር በተያያዘ የተጫዋች በቶሎ ውጤቶችን ማሳየት የማይችል ከሆነ ከባድ ሊሆን እንደሚችል ነው ዘገባዎቹ እየጠቆሙ የሚገኙት። ጄሚ ካራገር ስለ ኢብራሂማ ኮናቴ ይናገራል። እንዲቆይ ይፈልጋለሁ፣ ነገር ግን ያ ካልሆነ ሊቨርፑል ሌላ ሰው ማስፈረም አለበት። ኢብራሂማ ኮናቴ ከሄደ የሊቨርፑል ውድቄት ይቆማል። እሱ የጠበቅ ነው፣ ጥሩ የመሀል ተከላካይ ነው። ነገር ግን መፈረም ካልፈለገ ሊቨርፑል ፍፁም ደፍና ይሆናል ሲልም ነው ጄሚ ካራገር ሀሳቡን እየሰጠም የሚገኘው። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ ኤዜ ላይ እየቀረቡ ያሉ ትችቶች አንዳንዶቹ ያስማሙሃል፣ አንዳንዶቹ ደግሞ ውሃ አያነሱም ሲል ነው የተናገረው። ዴኒስ ቤርካምፕ ነው ይህን ሀሳብ እየሰጠም የሚገኘው በክሪስታል ፓላስ ቤት የምናውቀው እንደዛ ለአይን የሚማርክና ተመልካቾችን የሚያዝናን ነው ኤዜ እስካሁን በአርሰናል ማሪያ ላይ የነውም ይሄ እውነት ነው። እንግዲህ የምትክደውም ሀቅ አይደለም። ነገር ግን ደግሞ አዲስ ሲስተም ነው የተቀላቀለው፣ አዳዲስ ሚናዎች፣ አዳዲስ ቦታዎች፣ ገና አዳብት እያደረገ ያለ ተጫዋች ነው። በየሳምንቱ በሎብሎክ የሚመጡ ቲሞችን መቅጠም ለኤዜ አዲስ ነው። ኦዴጋርድ ስለተጎዳም ነው በአስገዳጅ ቦታ እየተጫወተ የሚገኘው። ችግሩ ኦዴጋርድ እንዲተካልን መጠበቃችን ላይ ነው። አርቴታ እንደ 2022-23 ስኳድ ውበትን አባራሪ አይደለም። አሁን ላይ ከዛ ይልቅ የአርቴታ ፍልስፍና ጌሞችን መቆጣጠር ላይ ነው። ድሪብሎች ሳይሆኑ ማሽኖችን ነው የሚፈልገው። በተለይም ኤዜ እየተጫወተ የሚገኝበት የመሃል ሜዳ ክፍልም በአይደክሜ ሯጮች፣ በፕሬሲንግ ማሽኖችና እንደ ዴክላይን ራይስ ባሉ ወርክ እንግዲህ ሰራተኞች በጣም እንግዲህ መገንባት የሚፈልግ አይነት ቦታ ነው። አርቴታ ጋር አሁን ላይ እንግዲህ ቅድሚያ የሚሰጠው ቢዩቲ ሳይሆን ኤፊሽንሲ ነው። እያንዳንዱ ትችትም፣ እያንዳንዱ ፓስህም፣ እያንዳንዱ ከኳስ ጋር ያለ ኳስም የሚደረግ እንቅስቃሴ የቡድንህን ቅርጽ ከማበላሸትም ስህተት ካለመስራትና የተከላካይ ክፍልን ከመጠበቅ ጋር የተያዘ ነው። እዚህ በዚህ አዲስ ነው። እሱ እንግዲህ በክሪስታል ፓላስ ቤት የለመደውና የኖረበት ነፃነት ወይም ሜን ማንነትም እዚህ የለም። እዚህ እንግዲህ አንድ የስኳድ አባል ብቻ ነው ሲስተሙን ለመላመድ ጊዜ የሚፈልግ የስኳድ አባል። ለዚህ ደግሞ ጊዜ ሊሰጠው ይገባል። እዚህ አርቴታ የተባለ ትምህርት ቤት አዲስ ተማሪ መሆኑን መዘንጋት የለብንም። ይህ እንግዲህ ለዩቲዩብ፣ ለቲክቶክ ወይም ለኢንስታግራም ሪል ቪዲዮዎች ተቆራርጦ የሚወጣ ኳስ ሊያሳይ አይደለም። የሚያስፈርም ነው የመጣው በታለንቱ ፍሬ ለማፍራት እንደ እብድ መሮጥ ካለበት ለመሮጥ ለቡድኑ መስዋዕትነትን ለመክፈል ከምንም በላይ ደግሞ የቡድኑን ቅርጽ ለማስጠበቅ ና ይልቅም ማርቲን ኦዴጋርድ ከጉዳት ተመልሶ ሲመጣ ሌፍት ዊንግ ላይ በነ ሊያንድሮ ትሮሳርድ ቦታ ተሰልፎ መጫወት ሊጀምር ነው። ያኔ ለማውራትም ለመፍረድም ይቀላል። እስከዛው ግን ሊታገሱት ይገባል ሲል ጭምር ነው። ዴኒስ ቤርግ ካምፕ ነው ይህንን ሀሳብ ያጋራው። የቸልሲን ጉዳይ እናነሳ። ጋሪ ኦኔል የቀድሞ የወልቨስ አሰልጣኝ ይናገራል። ቸልሲን አውቃቸዋለሁ ፔድሮ ኔቶን እንዴት እንደሚያደርጉት ትንሽ ነግሬያቸዋለሁ። የኔቶ ስራውንና ለቡርን የሚያደርገውን ነገር ቸልሲ ወዱለታል ሲልም ጭምር ነው ጋሪ ኦኔል የተናገረው። ኤስቴቫ ዊሊያን በየጨዋታው አለመጀመሩ የተሰጥኦ ጉዳይ ስለሆነ አይደለም። በጥበብና በኳስ ችሎታ ቢሆን ኖሮ በቀላሉ ኔቶን ቤንቻ ያደርገው እንደነበረ በረካቶች ያነሳሉ። ማሬስካ ይሄን ልጅ ከብዙ ነገር እየጠበቀው እንዳለ ነው የሚነሳው። ገና ሳይመጣ በፊትም ራሱ በጣም እየተወራለት እንደነበር ይነገራል። እንዲሁም በብራዚል በነበረበት ጊዜ ሜሲኒሆ ብለው የሚጠሩትም አሉ። አዲሱ ኔማርም እየተባለም በርካታ ሰዎችና ሚዲያዎች እያሞካሹት ነበር። እናም እነዚያ ሚዲያዎች ኤስቴቫው በቼልሲ ቤት እንደተጠበቀው ባይሆን ደግሞ በፍጥነት በመተቸትም ሁሌም ዝግጁ እንደሆኑ ይታወቃል። እናም ለአዲስ እንዲሁ ደግሞ ለአንድ አዲስ ሊግ ለአዲስ ቡድን ቋንቋ እየተማረ ላለ 18 ዓመት ልጅ ይህንን የሚዲያው ጫና መቋቋምም ከባድ እንደሚያደርግበት ምንም ጥያቄዎች የሉትም። ና ብዙዎችም ከሌላ ሊግ እንግዲህ ብዙ ተብሎላቸው ከመጡ በኋላ ሳይሆኑ የቀሩ በርካቶች ናቸው። ሲጠፉም ተመልክተናል። በርካቶችንም ማንሳት ይቻላል። እዛው ቸልሲ ቤት እንኳን ሙካይሎ ሙድሪክን ማንሳት የሚቻል ነው። የመጀመሪያ ዓመቱን መጥቀስ ይቻላል። ማሬስካም ይህንን ሁሉ እንግዲህ ከግምት ውስጥ በማስገባት ከአንዳንድ ጨዋታዎች በስተቀር እየቀየረ እያስገባ ጫናውን ሲቀንስለት እየተመለከት ነው ነው ማሬስካ። ኤስቴቫ ዊሊያንን የሚያጫወትበት መንገድም ዣቪ ከላሚን ያማል ጋር በመጀመሪያ ውድድር ዘመን ካደረገው ጋር በጣም ተመሳሳይ ነው። ሻቪ ላሚን ያማለን ልክ ከአካዳሚው እንደመጣ ቀጥታ የቋሚ ተሰላፊ ተጫዋች አላደረገውም። ስለሆነም የደቂቃዎች ብዛት አስተካክሎ መቆጣጠር፣ ጥንካሬውን፣ ስልታዊ ግንዛቤውን፣ ከተጫዋቾች ጋር ያለው ግንኙነትንና በራስ መተማመን ስሜቱንም እንዲያሳድግ ማድረግ ያሰልጣኙ ኃላፊነት ነው። ሙሉ በሙሉ በየሳምንቱ ለመጫወት ጊዜው ሲደርስም ይህ ልጅ ማንም ሊያስቆመው እንደማይችል በርካቶች ያምናሉ። በዚሁ እድገት ከቀጠለ ግን ልክ እንደ ያማል በባርሴሎና እንዳደረገው በሚቀጥሉት የውድድር ዘመናትም ኤስቴቫው ለቸልሲ በጣም ጥሩ ተጫዋች እንደሚሆን ነው በርካቶች ግምቶቻቸውን እየሰጡ የሚገኙት። ሊዮኔል ሜሲ ካምፕ ኑ ስቴዲየምን ጎብኝቷል። የቀድሞ የባርሴሎና ታሪካዊ የፊት መስመር ተጫዋች ሊዮኔል ሜሲ ወደ ባርሴሎና ተመልሷል። ሊዮኔል ሜሲ ትላንትና ምሽት በባርሴሎና በመገኘትም ግንባታውን በመጠናቀቅ ላይ የሚገኘው ካምፕ ኑ ስቴዲየምን መጎብኘቱን የተነገረው ትላንትና ምሽት በጣም ወደናፈቀኝና ደስተኛ ወደ ነበርኩበት ቦታ ተመልሻለሁ ሲል ሜሲ በማህበራዊ ትስስር ገጹ ላይ ይናገራል። ሊዮኔል ሜሲ ቀጥሎ እናንተ ደጋፊዎች እዚህ ቦታ ለበርካታ ጊዜ የዓለም ደስተኛው ሰው እንደሆንኩኝ እንዲሰማኝ አድርጎኛል ብለዋል አንድ ቀን እንደ ተጫዋች እናንተን ለመሰናበት መመለስ እንደምችል ተስፋ አድርጋለሁ ሲልም ጭምር ነው ሊዮኔል ሜሲ የተናገረው። ሁሊያን አልቫሬዝ ይናገራል፣ ንቅሳት የሌለብኝ የአባቴን ትዕዛዝ ለማክበር ነው ብሏል። የአትሌቲኮ ማድሪዱ የፊት መስመር ተጫዋች የሆነው ሁሊያን አልቫሬዝ ለአርጀንቲና ብሔራዊ ቡድን በሰውነቱ ላይ ንቅሳት የሌለበት ብቸኛው ተጫዋች ነው። ስለ ምክንያቱ ያብራራው ሁሊያን አልቫሬዝ ከቡድኑ የተለየው ለመሆን አሰቤ አይደለም ያደረግኩት ሲልም ነው የተለመጠው። በልጅነቴ አባቴ ንቅሳት፣ የአልኮል መጠጥ እንዲሁ ደግሞ ሌሎች ነገሮችንም መጥፎ የሆኑ ነገሮች እንደሆኑ ደጋግሞ ይነግረኝ ነበር። ያሳደገንም ምክንያቱ ይሄ ነው ሲል ነው ሁሊያን አልቫሬዝ የሚናገረው። አክሎም ወጣት ስትሆን ሁሉም በራሱ ይወሰናል፣ ነገር ግን እኔ አስፈላጊነቱ አልታየኝም ነበር ሲልም ጭምር ነው ሁሊያን አልቫሬዝ የተናገረው። አስተን ቪላ የተጫዋቹን ውል አራዝሟል። አስተን ቪላ የፊት መስመር ተጫዋቹን ሞርጋን ሮጀርስን ኮንትራት ለተጨማሪ ዓመታት ማራዘማቸውን ይፋ አድርገዋል። እንግሊዛዊው የፊት መስመር ተጫዋቹ ሞርጋን ሮጀርስ በአስተን ቪላስ ከ2031 የሚያቆየውን አዲስ ውል የፈረመው ሞርጋን ሮጀርስ በአዲሱ ኮንትራቱ የደሞዝ ጭማሪ እንደተደረገለት ነው የተዘገበው። ከውጭ ሀገር ዳኛ ማምጣት አለብን ብለዋል ማውሪሲዮ ሳሪ። የላትሲዮ አሰልጣኝ የሆኑት ማውሪዚዮ ሳሪም በጣሊያን ዳኞች ላይ ያላቸው እምነት ከትላንትናው ጨዋታ በኋላ መጥፋቱን የገለጹት ኢንተር ሚላንን ማሸነፍ ይገባናል። ሜዳ ላይ ለየትኛውም ዳኛ ቢሆን ማሸነፍ ይችሉ ነበር ሲሉም አሰልጣኝ ማውሪሲዮ ሳሪ ይናገራሉ። አክለውም ነገር ግን የውጭ ሀገር ዳኞችን ማምጣት ያለብን ጊዜ እየደረሰ ያለ ይመስለኛል ሲሉ ተደምጠዋል። በጣሊያን ደረጃውን የሚያሟላ ዳኛ እስካልተመለከትኩኝም ያሉት አሰልጣኙም ይህኛው ጨዋታን የመሩት ዳኛም እንደዛው ናቸው ሲሉ ጭምር ነው የተናገሩት። ጀረሚ ዶኩ አዲስ ሪከርድ አስመዝግበዋል። 2019 በኋላ በሊጉ አንድ ጨዋታ ላይ ጎል ያስቆጠረም አስር በላይ ኳሶችን ፓስ ያደረገም አስር በላይ ግንኙነቶችን ያሸነፈም ሶስት እድሎችን የፈጠረና ሶስትና ከዛ በላይ ኳሶችን መሞከር የቻለም የመጀመሪያው ተጫዋች ሆኗል የሚለውን ሪከርድ ነው የሰበረው። በትናንትናው ጨዋታ ዶኩ በጣም ጥሩ እንደነበር ተመልክተናል። ፊል ፎደንም ምርጥ እንደነበር በርካቶች ያነሳሉ። በአጠቃላይ ፔፕ ጓርዲዮላ በዚህ ሲዝን ለእሱም የሚሰጠው ሚና ካለፉት አመታት የተለየ ነው። በዚህ ዓመት ፌልፎደን ጥልቅ አማካይ ሆኖ የኳስ መስረታውን እያገዘ ተከላካዮችንና የመሃል ሜዳ ተጫዋቾችን አልፎም እንዲሁ ዊንገሮችን በአማረ መልኩ እያገናኛቸው ይገኛል። በዚህ ሰዓት ፌል ፎደን በሚያደርጋቸው ነገሮችም ከሲቲ ተጫዋቾች መካከል በጣም እያዝናና የሚገኘው ተጫዋች እንደሆነ አድርጎታል። ፔፕ እንደን ተጫዋች ወደ መሃል ሜዳ አስገብቶ ለማጫወትም ትልቅ እምነት ይፈልጋል። በተለይም ቢውልድ አፕ ላይ ተሳታፊ የሚሆን ከሆነ እና ፊል ፎደንን በተሰጠው ሚና በጣም ደስተኛ እንደሆነ በእርግጠኝነት ነው የሚናገሩት። ከዚህ በፊት የእሱ ሚና የነበረው እንደሚታወቀው እንደ ሁለተኛ አጥቂ ነበር። ማለትም ኳስን መቀበል፣ ዞሮ ሾት ማድረግ፣ በዛ ቦታ ላይ ደግሞ ምርጥ እንግዲህ የተባለ ብቃቱን አስመልክቶ ነበር። ነገር ግን ሲቲዝኖቹ ይህንን ሚና እንግዲህ በጣም እንደወደዱለትና ና አሁን አዲሱን ሚና እንደወደዱት ነው መረጃዎች እየወጡ የሚገኙት። ውድ ቤተሰቦቻችን አሁን ደግሞ በዚህ ሳምንት የተወዳጆቹ የአውሮፓ ታላላቅ ሊጎች መደረጋቸው ይታወሳል። እና እነዚህን የአውሮፓ ታላላቅ ሊጎች የተመለከቱም ቁጥር መረጃዎቻቸውን እንመልከት። የተለያዩ ሊጎች ላይ ጨዋታዎች ተደርገዋል። በተለይ በጀርመን ቦንደስ ሊጋ፣ በጣሊያን ሴሪ፣ በስፓኒሽ ላሊጋ፣ በፍሬንች ሊጓን እና በተወዳጁ የእንግሊዝ ፕሪምየር ሊግ የተደረጉ መርሃ ግብሮች ያሉ በዚህ ሳምንት የነበሩ ውጤቶቻቸውን እንመልከት። እንዲሁ ደግሞ የደረጃ ሰንጠረዡን ከፍተኛ ግባ አስቆጣሪነቱን የተመለከቱ መረጃዎችን ደግሞ ወደ እናንተና ደርሱ። ውድ ቤተሰቦቻችን ቀዳሚ የምናደርገው የተወዳጁ የእንግሊዝ ፕሪምየር ሊግን ይሆናል። በተወዳጁ የእንግሊዝ ፕሪምየር ሊግ በዚህ የውድድር ዓመት አሁንም ፉክክሮች እንደቀጠሉ ይገኛሉ። በተለይ ደግሞ አብዛኞቹ ቡድኖች በጣም ተቀራርበው ነው የሚገኙት። በዚህ ሳምንትም በተደረጉ ጨዋታዎች ትልልቆቹ የሚባሉ ቡድኖች በተለይ አርሰናል ነጥብ የጣለበት ሳምንት ሆኖ ተጠናቋል። እንዲሁ ደግሞ ማንቸስተር ሲቲ ድል ቀንቶታል። ሊቨርፑል ተሸንፏል። ማንቸስተር ናትድ አቻን ያጠናቀቀው፣ ቼልሲ ድል ቀንቶታል። በዚህ ሳምንት ባደረጉት መርሃ ግብር ላይ 11ኛው ሳምንት ላይ ነው የምንገኘው እንግዲህ በዚህ ሳምንት ጨዋታዎች ከተደረጉ በኋላ በሚቀጥለው ሳምንት ደግሞ ኢንተርናሽናል ብሬክ ስለሆነ የተወዳጁ እንግሊዝ ፕሪሚየር ሊግ አይኖርም። ስለዚህ አርሰናል 11ኛው ሳምንት ላይ የደረሰውን የተወዳጁ እንግሊዝ ፕሪሚየር ሊግን 26 ነጥቦች በመሰብሰብ 8 ጨዋታዎችን በማሸነፍ ሁለት ጨዋታዎችን አቻ በመውጣትና አንድ ጨዋታ በመሸነፍ በአጠቃላይ በ11 ጨዋታዎች 26 ነጥቦችን ሰብስቦ አንደኛ ደረጃ ላይ የተቀመጠ ቡድን ሆኗል። ማንቸስተር ሲቲ በ11ዱ ጨዋታዎች ሰባቱን አሸንፎም አሸንፎ አንዱን አቻውቶ 3ቱን ተሸንፎ በ22 ነጥቦች ሁለተኛ ደረጃ ላይ የተቀመጠ ቡድን ነው። ያለፉትን አራት ጨዋታዎች አንዱን ብቻ ነው የተሸነፈው። ቻልሲ ሶስተኛ ደረጃ ላይ የተቀመጠ ቡድን ነው። በ11 ጨዋታዎች 20 ነጥቦችን ነው መሰብሰብ የቻለው። ስድስቱን አሸንፎ ሁለቱን አጫውቶ ሶስቱን ተሸንፏል። አራተኛ ደረጃ ላይ የተቀመጠው ሰንደርላንድ ነው። 19 ነጥቦችን ነው መሰብሰብ የቻለው። ከአምስተኛ ደረጃ እስከ ዘጠነኛ ደረጃ የተቀመጡት ቡድኖች ተመሳሳይ 18 ነጥቦችን ነው የያዙት። ቶትናም 18 ነጥብና 9 ንጹህ ጎል፣ አስተን ቪላ 18 ነጥብና 3 ንጹህ ጎል፣ ማንቸስተር ዩናይትድም እንዲሁ 18 ነጥብና አንድ ንጹህ ጎል በመያዝ እስከ ሰባተኛ ተቀምጠዋል። ሊቨርፑል ስምንተኛ ነው። 18 ነጥብና አንድ ንጹህ ጎል አለው ነገር ግን ያስቆጠረው ጎል ከማንቸስተር ዩናይትድ ያነሰ በመሆኑ ስምንተኛ ደረጃ ላይ ተቀምጠዋል። ማንቸስተር ዩናይትድ በአጠቃላይ 19 ግቦችን ነው ዘንድሮ ያስቆጠረው። ሊቨርፑል በአንጻሩ 18 ግቦችን ያስቆጠረ ቡድን ነው። ቦርንመዝም 18 ነጥብና አንድ የግብዳን በመያዝ ዘጠነኛ ደረጃ ላይም የተቀመጠ ቡድን አድርጎታል። እስከ ዘጠነኛ እነሱ ናቸው የተቀመጡት። የደረጃ ሰንጠረጁ ግርጌ ላይ የሚገኘው ዌስትሃም ዩናይትድ በ10 ነጥቦች 11ኛ ደረጃ ላይ ተቀምጧል። ነገር ግን ያለፉትን ሁለት ተከታታይ ጨዋታዎች ድል ማድረግ የቻለ ቡድን ነው። ኖቲንግሃም ፎረስት ያለፉትን ሁለት ጨዋታዎች አልተሸነፈም። ዘጠኝ ነጥቦችን በመሰብሰብ 19ኛ ደረጃ ላይ ተቀምጠዋል። ወልቭስ እስካሁን አንድም ጨዋታ ማሸነፍ ያልቻለ ብቸኛው ቡድን ነው። ሁለት ነጥቦችን ሰብስበው ሀያኛ ደረጃ ላይ የተቀመጠ ቡድን እንደሆነ ነው የተመለከት ነው። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው ኤርሊንግ ብራውት ሃላንድ ነው ከማንቸስተር ሲቲ 14 ግቦችን በማስቆጠር በአንደኝነት ሲቀመጥ፣ ኢጎር ቲያጎ ከብሬንትፈርድ በስምንት ግቦች ሁለተኛ ደረጃ ላይ ተቀምጧል። አንቷን ሴሜኒዮ ከቦርንመስ ዳኒ ዌልቤክ ደግሞ ከብራይተን ኤንድ ሆቭ አልቢያን ዣን ፊሊፕ ማቴታ ከክሪስታል ፓላስ፣ እነዚህ ስድስት ስድስት ግቦችን አስቆጥረው ተከታትለው የተቀመጡ ቡድኖች ናቸው። የአሲስቱን ደረጃ የሚመሩት የኤቨርተኑ ጃክ ግሪሊሽ፣ እንዲሁ የቶትናሞ መሐመድ ኩዱስ እና የበርነሌው ሃርትማን፣ እነዚህ አራት አራት አሲስቶችን ማድረግ የቻሉ ናቸው። አንቶን ሴሜኒዮ ከቦርንመስ፣ ብሩኖ ሚጌል ፈርናንዴስ ከማንቸስተር ዩናይትድ፣ ዳንኤል ሙኖስ ከክሪስታል ፓላስ፣ ኤልሃጂ ማሊክ ዲዩፍ ከዌስትሃም ዩናይትድ ግራንትኒት ዣካ ከሰንደርላንድ ጀረሚ ዶኩ ከማንቸስተር ሲቲ ዣ ፔድሮ ከቼልሲ ሉካስ ዲኘ ከአስተን ቪላ ና ያኩቡ ሚንቴ ከብራይተን እነዚህ ደግሞ 33 አሲስቶችን ማድረግ የቻሉ የተወዳጁ የእንግሊዝ ፕሪምየር ሊግ ተጫዋቾች እንደሆኑ ነው ቁጥሮቹ እያሳዩ የሚገኙት። የስፓኒሽ ላሊጋም 12ተኛ ሳምንት ጨዋታዎች በዚህ ሳምንት ቀጥለው ተደርገዋል። 36 ነጥቦችን መሰብሰብ እንግዲህ የሚቻልበት ሳምንት ላይ እንገኛል። ወይም በ12 ጨዋታዎች 36 ሳምንት ነው መሰብሰብ የሚቻለው። ከእነዚህ መካከል ግን ሪያል ማድሪድ አምስቱን ነጥብ ጥሎ ማለትም አስሩን አሸንፎ አንዱን አቻ ወጥቶ አንዱን ተሸንፎ በአጠቃላይ በሰላሳ አንድ ነጥቦች አንደኛ ደረጃ ላይ ተቀምጧል። በዚህ ሳምንት ያደረገውን ጨዋታ ትላንትና ከራዮ ቫይካኖ ጋር ድል ማድረግ አልቻለም። በአቻ ውጤት ነው ያጠናቀቀው። ሪያል ማድሪድ በአጠቃላይ እንግዲህ ሰላሳ አንድ ነጥቦችን ሰብስቦ አንደኛ ነው። ሁለተኛ ደረጃ ላይ የተቀመጠው ባርሴሎና ነው። ባርሴሎና ሁለት ጨዋታዎችን ተሸንፏል። አንዳቸው ወጥቶ ዘጠኙን አሸንፏል። 28 ነጥቦችን ሰብስበዋል። ከሊጉ መሪ ሪያል ማድሪድ በሶስት ነጥቦች ዝቅ ብሎ ሁለተኛ ደረጃ ላይ ተቀመጠ ቡድን ነው። ቢጫ ሰርጓዦቹ የሚባሉት ቪያሪያሎች 26 ነጥቦችን ሰብስበው በ12 ጨዋታ ሶስተኛ ደረጃ ላይ ሲቀመጡ፣ አትሌቲኮ ማድሪድ በ25 ነጥቦች አራተኛ ደረጃ ላይ ተቀምጠዋል። ሪያል ቤቲስ አምስተኛ ነው፣ 20 ነጥቦችንም መሰብሰብ የቻለ ቡድን ነው። የደረጃ ሰንጠረዡ ግርጌ ላይ የሚገኙት ጂሮና 18ኛ ደረጃ ላይ የተቀመጠ ቡድን ነው በ10 ነጥብ። ሌቫንቴ በ9 ነጥቦች 19ኛ ደረጃ ላይ ተቀምጧል። ሪያል ኦቪዬዶ በ8 ነጥቦች 20ኛ ደረጃ ላይ የተቀመጠ ቡድን ነው። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው ኬሊያን ኤምባፔ ነው። ኤምባፔ በአጠቃላይ 13 ግቦችን በማስቆጠር ነው እየመራ የሚገኘው። የአትሌቲኮ ማድሪዱ ሁሊያን አልቫሬስ 7 ግቦች አሉት። የባርሴሎናው ሮበርት ሌቫንዶስኪ ምትናንትናው ሃትሪክን ጨምሮ እሱም ሰባት ግቦችን በስፓኒሽ ላሊጋ ማስቆጠር የቻለ ተጫዋች ነው። ኢታ ኢዮንግ ከሌቫንቴ አምስት ግቦች እንዲሁ ያስቆጠረ ተጫዋች ነው። ቬዳት ሙሪቂም ከማዮርካ ስድስት ይቅርታ አምስት ግቦችን ያስቆጠረ ሌላኛው ተጫዋች እንደሆነን ቁጥሮች የሚያሳዩት። የአሲስቱን ደረጃ የሚመራው ማርከስ ራሽፎርድ ነው ከባርሴሎና ሰባት አሲስቶችን ማድረግ ችሏል። በዚህ ውድድር ዓመት ሉዊስ ሚላ ከሄታፌ ስድስት አሲስቶች ያሉት አርዳ ጉሌር ከሪያል ማድሪድ አምስት አሲስቶች ያሉት፣ ጁሊያኖ ሲሞኔ እንዲሁ ከአትሌቲኮ ማድሪድ፣ ላሚን ያማል ከባርሴሎና፣ ፓብሎ ፎርናልስ ከሪያል ቤቲስ፣ ሩበን ቫርጋስ ከሲቪያ እና ቪኒሲዮስ ጁኒየር ከሪያል ማድሪድ አራት አራት አሲስቶችን አድርገው ተከታትለው የተቀመጡ ተጫዋቾች እንደሆኑ ነው ቁጥሮች የሚያሳዩት። የጣሊያን ሴሪኤ ፉክክር አሁንም በትልቁ እየቀጠለ ይገኛል። አሁን ላይ ትልቅ ፉክክሮችን እየተመለከትን ነው የምንገኘው በጣሊያን ሴሪኤ። ትናንትናም የደረጃ ሰንጠረዥ ላይ ለውጦችን ተመልክተናል። ለምሳሌ ያክል ኢንተር ወደ መሪነቱ ትናንትና ብቅ ብሏል። በተለይ የናፖሊ መሸነፍ ነው እንግዲህ ወደ መሪነቱ እንዲመጣ ያደረገው። ናፖሊ ትናንትና ተሸንፏል። ኢንተር ሚላን ትናንትና ማሸነፉን ተከትሎ ነጥቡን 24 አደርሷል። አንደኛ ደረጃ ላይ ተቀምጠዋል። ሁለተኛ የተቀመጠው ሮማ ነው ተመሳሳይ 24 ነጥቦች ያሉት ነገር ግን በግብ ክፍያ ተበላልጠው ነው አንደኛና ሁለተኛ የተቀመጡት። ኤሲ ሚላን በ22 ነጥቦች ሶስተኛ ደረጃ ላይ ሲቀመጥ የአምናው ሻምፒዮን ናፖሊም 22 ነጥቦችን ይዞ አራተኛ ደረጃ ላይ ተቀምጧል ቦሎኛ አምስተኛ ነው ዩቬንቱስ ደግሞ ስድስተኛ ደረጃ ላይ የተቀመጠ ቡድን ነው የሴስ ፋብሪጋሱ ቡድን ኮሞ ሰባተኛ ደረጃ ላይ ተቀምጧል ያለፉትን አምስት ጨዋታዎች አልተሸነፈም ሶስቱን ጨዋታዎች ግን በአቻ ውጤት ነው ያጠናቀቀው ሌላኛው እንግዲህ የደረጃ ሰንጠረዡ ግርጌ ላይ ያሉትን ቡድኖች እንመልከት ዤኖ 18ኛ ደረጃ ላይ ተቀምጧል በ7 ነጥብ ቬሮና በ6 ነጥቦች 19ኛ ነው ፊዮረንቲና በ5 ነጥቦች 20ኛ ደረጃ ላይ የተቀመጠ ቡድን እንደሆነ ነው ቁጥሮች የሚያሳዩት በደረጃ ሰንጠረዡ ላይ ከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው የኢንተር ሚላኑ ሃካን ቻናኖግሉ ነው። አምስት ግቦችን አስቆጥሯል። ሪካርዶ ኦርሴሊኖም በተመሳሳይ ከቦሎኛ አምስት ግቦችን ማስቆጠር የቻለ ተጫዋች ነው። አንድሬ ፍራንክ ዞምቧን ጉይሳ፣ እንዲሁ ደግሞ አንድሬ ፔሮኒ፣ አንጌ ዮዋን ቦኒ፣ ክሪስቲያን ፑሊሲክ፣ ዶሚኒኮ ቤራርዲ፣ ፍሬድሪኮ እንዲሁ ደግሞ ጂኦቫኒ ሲሞኔ፣ ከቨን ደብሮይና፣ ላውታሮ ማርቲኔስ፣ ኒኮላስ ፓዝ፣ ራፋኤል ሊያው እና ሳንቲያጎ ካስትሮ እነዚህ ደግሞ አራት አራት ግቦችን ማስቆጠር የቻሉ ተጫዋቾች ናቸው። የአሲስቱን ደረጃ ኤሚል ሆልም ከቦሎኛ፣ ፌዴሪኮ ዲማርኮ ከኢንተር ሚላን፣ ጄሪ ቫን ፑት ከክሮምኔንሴ፣ ኒኮፓስ ከኮሞ እና ኒኮላ ካምፓኝ ከቦሎኛ እነዚህ አራት አራት አሲስቶችን ማድረግ የቻሉ ተጫዋቾች እንደሆኑ ነው ቁጥሮች እያሳዩን የሚገኙት በጣሊያን ሴሪኤ በተደረጉ መርሃ ግብሮች። የጀርመን ቡንደስሊጋ ጨዋታዎችም እንደቀጠሉ ነው። ባየር ሚኒክ ከበርካታ ግዜያቶች በኋላ ነው በዚህ ሳምንት ባደረገው ጨዋታ ነጥብ ጥሎ የወጣው ከኡኒየን በርሊን ጋር ያደረገው መርሃ ግብረን ነጥብ ተጋርቶ መውጣት ችሏል፣ አቻ በሆነ ውጤት በማጠናቀቁ በጀርመን ቡንደስ ሊጋ ብቻ ዘንድሮ ከአስሩ ጨዋታዎች የዚህኛው ሳምንቱ ብቻ ነው በአቻ ውጤት ያጠናቀቀው። በአጠቃላይ 28 ነጥቦችን ሰብስቦ በአንደኝነት ተቀምጧል። አረቤ ለብዚሽ ሁለተኛ ደረጃ ላይ የተቀመጠ ቡድን ነው፣ 22 ነጥቦችን ሰብስቧል፣ በ6 ነጥቦች ዝቅ ብሏል። ዶርትሙንድ በ21 ነጥብ 3ተኛ ደረጃ ላይ ሲቀመጥ፣ ስቱትጋርትን በ21 ነጥብ 5ተኛ ነው። ሌቨርኩዘን በ20 ነጥቦች አምስተኛ ደረጃ ላይ የተቀመጠ ቡድን እንደሆነ ነው ቁጥሮች እያሳዩ የሚገኙት። የደረጃ ሰንጠረዡ ግርጌ ላይ ማይንዝ በ5 ነጥብ ሄዲኒሃምን በተመሳሳይ አምስት ነጥብ መጨረሻ ደረጃ ላይ የተቀመጡ ቡድኖች እንደሆኑ ነው ቁጥሮች የሚያሳዩት። ከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው ሃሪኬን ነው፣ ከባየር ሚኒክ 13 ግቦችን ማስቆጠር ችሏል። ሃሪስ ደግሞ ከቦሪሲያ ሞንችግላድባ፣ ጆናታን ቡርካት ከአይንትራክ ፍራንክፈርት፣ ሉዊስ ዲያስ ከባየር ሚኒክ ቻንዘን ከአይንትራክ ፍራንክፈርት እነዚህ ስድስት ግቦችን ያስቆጠሩ ተጫዋቾች ናቸው። ፓትሪክ ሺክ እና ሰርሂው ጉራይሲ ደግሞ አምስት አምስት ግቦችን ማስቆጠር ችለዋል። ከእንግዲህ ባየር ሌቨርኩዘን እና ከቦሪሲያ ዶርትመንድ ነው፣ እነዚህ ተጫዋቾች አምስት ግቦችን ያስቆጠሩት። የአሲስቱን ደረጃ የሚመራው ፌሬስ ቻቢ ነው፣ ከአይንትራክ ፍራንክፈርት፣ አንድሬ ኢሊች፣ ሉዊስ ዲያስ ከባየር ሚኒክ፣ ሪትሱ ዱዋን እንዲሁም ሌሎችም ተጫዋቾች እነ ሃሪኬንም ጭምር በአሲስቱ ደረጃ ላይ እነ ሁሊያን እንዲሁ እነ ኮንራድ ላይመር እነ ሚካኤል ኦሌሴ እነ ሰርጅ ግናብሪ በአሲስቱ ደረጃ ላይ በትልቁ ደረጃቸው ከፍ ብሎ የተቀመጡ ተጫዋቾች እንደሆኑ ነው የተመለከትነው። ከአውሮፓ የመጨረሻ የሊግ ዳሰሳችን የምናደርገው ፍሬንች ሊግ ዋን ላይ ነው የሚሆነው። በፍሬንች ሊግ ዋን በዚህ ሳምንትም ጨዋታዎች ቀጥለው ተደርገው ፓሪሰን ጀርሜን አሁንም ድል የቀናው ቡድን እንደሆነም ተመልክተናል። በዚህ ሳምንት በአጠቃላይ በ12 ጨዋታዎች 27 ነጥቦችን ነው መሰብሰብ የቻለው። በዚህ ውድድር አመት ትንሽ መቸገሮችን ተመልክተናል። ስምንቱን አሸንፏል ሶስቱን አቻ ወጥቶ አንዱን ተሸንፏል። ፓሪስ ሳን ጀርሜን በ27 ነጥቦች አንደኛ ነው። በአንጻሩ ማርሴ በ25 ነጥብ ሁለተኛ ደረጃ ላይ የተቀመጠ ቡድን ነው። ሎንስም እንዲሁ በ25 ነጥብ ሶስተኛ ደረጃ ላይ የተቀመጠ ቡድን ያደርገዋል። የደረጃ ሰንጠረዥ ግርጌ ላይ ሎሪዮ በ10 ኦንዤ ደግሞ በ7 ነጥቦች የመጨረሻዎቹን ሁለት ደረጃዎች የያዙ ቡድኖች ናቸው። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው የስትራስቡርጉ የአጥቂ መስመር ተጫዋች የሆነው ጆዋኪን ፔንቼሊ ነው። እንዲሁ ዘጠኝ ግቦችን ያስቆጠረ ተጫዋች እንደሆነ ተመልክተናል። ሜሰን ግሪንውድ ስምንት ግቦችን ያስቆጠረ ተጫዋች ነው። አንሱ ፋቲም እንዲሁ አምስት ግቦችን ማስቆጠር የቻለ ተጫዋች ነው። በፍሬንች ሊጓን የአሲስቱን ደረጃ ቪተኒሃ ይመራዋል በስድስት አሲስቶች፣ አንድሪያ ቶምሰን በአምስት ይከተላል። ፌሊክስ ኮሪያ እንዲሁ ኢሊያን ኬባል፣ እና ቫለንቲን ባርኮ ሰአራት አራት አሲስቶችን ያደረጉ ተጫዋቾች ናቸው። በፍሬንች ሊጓን የተደረጉ መርሃ ግብሮች ላይ የመጨረሻ ዳሰሳችንን የምናደርገው የሳዑዲ ፕሮሊግን ይሆናል። በሳዑዲ ፕሮሊግ ዘንድሮ በጣም ትልቅ ትንቅንቅ ይደረጋል ተብሎ ይታሰባል። አልናስር አሁንም በበላይነቱ ቀጥሏል። ምክንያቱም አልናስር በዚህ የውድድር ዓመት ያደረጋቸውን ስምንቱንም የሳዑዲ ፕሮ ሊግ መርሃ ግብሮች ስምንቱንም ከስምንት ስምንት ማሸነፍ የቻለ ብቸኛው ቡድን ነው። 24 ነጥቦችን በአጠቃላይ መሰብሰብ የቻለ ቡድን ነው። አልታውን ከስምንቱ ጨዋታዎች ሰባቱን አሸንፎ አንዱን ተሸንፏል። በ21 ነጥብ ሁለተኛ ደረጃ ላይ ተቀምጠዋል። አልሂላል በስምንቱ ጨዋታዎች 20 ነጥቦችን ሰብስቦ ሶስተኛ ደረጃ ላይ ሲቀመጥ አልቃዲሺ አራተኛ ነው። አልአህሊ ሳዑዲ ደግሞ አምስተኛ ደረጃ ነው የተቀመጠው። የአምናው ሻምፒዮን አልኢትያድ በ11 ነጥቦች ስምንተኛ ደረጃ ላይ ተቀምጠዋል። ከሊጉ መሪ ከወዲሁ በ13 ነጥቦች ዝቅ ያለበትን ውጤት ነው ያስመዘገበው። በዚህ ሳምንት የሚያደረገውን ጨዋታ እንዲሁ ተሸንፏል ና በአጠቃላይ 13 ነጥብ ልዩነት አላቸው ከሊጉ መሪ አልናስር ጋር ገና በስምንተኛው ሳምንት ላይ ነው ይሄ ውጤት እየገጠማቸው እንደሚገኝ ዘገባዎች እያሳዩ የሚገኙት ከፍተኛ ግባ አስቆጣሪነቱን ሁለቱ የአልናስር ተጫዋቾች ተከታትለው እየመሩት ይገኛሉ ጃዋ ፌሊክስ ከአልናስር 10 ግቦች ያሉት ክሪስቲያኖ ሮናልዶም እንዲሁ 9 ግቦችን አስቆጥረው ሁለተኛ ደረጃ ላይ የተቀመጠ ተጫዋች ነው ጆሹዋ ኪንጅ ከአልሃሌጅ 9 ግቦች ያሉት ሁሊያን እንዲሁ ከአልቃዲሺያ ማርኮስ ሊዮናርዶ ከአልኪላል ና ሮጀር ማርቲኔስ ከአልታውን 66 እግቦችን ማስቆጠር የቻሉ ተጫዋቾች እንደሆኑ ነው እየተመለከትን የምንገኘው። በአሲስቱ ደረጃ ላይ ሳዲዮ ማኔ ና ኬንግስላይ ኮማን ሶስተኛ ደረጃ ላይ የተቀመጡ ተጫዋቾች ናቸው። በሳዑዲ ፕሮሊግ በዚህ ሳምንትም በአጠቃላይም በሁሉም ውድዶች ላይ በተደረጉ ፉክክሮች የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላቸው አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለ ተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፏድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ የምንገናኝ ይሆናል። ስላደመጣችሁ፣ ስለተከታተላችሁኝ፣ ከኔ ጋር ስለነበራችሁ ከልብ አድርገን ያመሰግናሉ። መልካም ጊዜ እንዲሆንላችሁ በአክብሮት ተመኘው።